እሺ ጓደኞቼ ይሄንን ይመስላል በሻሚላችን፣ ማለት ነው። በሻሚል መኮረኒ በዶሮን የሰራሁትኝ በጣም ነው የሚያምረው። በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ ጓደኞቼ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ፣ ላይክ፣ ኮመንትን ጻፉልኝ። በየጊዜው አዳዲስ ቪዲዮዎችን ለእናንተ ይቀርባለሁኝ። ቲጂ የአረብ ሀገር ምግብና መጠጥ አዘጋጅ ነኝ። ምክንያቱም ታውቃላችሁ አረብ ሀገር ምግብ ለሚሰራ ሰው ከፍተኛ ደመወዝ ነው የሚከፍሉት። ጥሩ ደመወዝ ክፍያ ይከፍላሉ ተብሎ የሚገመተው ያው በምግብ ስራ ነው። ስለዚህ ምግብን ልመዱ ስሩ። የባህል ምግባቸውን ድብልቅልቅ አታድርጉባቸው ስትሰሩ ማለት ነው፣ አትደበላልቁባቸው። የራሳቸው የባህል ምግብ አላቸው አረቦች ማለት ነው። የባህል ምግባቸውን ስሩላቸው። እነሱ በደንብ ነው የሚያውቁት፣ ማጣጣምን ያጣጥሙታል። በጣም ያውቁታል የባህል ምግብ ልክ እንደ ኢትዮጵያ ዶሮ ወጥ ድፎ ዳቦ እንደምንለው እነሱ የራሳቸውን ባህል በጣም ነው የሚያውቁት። ስለዚህ ሳታደበላልቁ በትክክለኛው መንገድ የአረብ ምግብ ስሩ። ጓደኞቼ የምሰራላችሁ በሻሚል ይባላል። በሻሚል መኮረኔ እንዴት እንደሚሰራ አሳያችኋለሁ ማለት ነው። ለበሻሚል መኮረኔ የሚያስፈልገኝ በዶሮ ስለምሰራው ማለት ነው፣ ሁለት ትልቅ ሽንኩር ያስፈልገኛል። ጓደኞቼ አሁን እዚህ ጋ ዶሮ እጨምርበታለሁ። ዶሮ አለኝ እዚህ ጋር ዶሮ ጨምራለሁ። እንደዚህ ሰጀር ማለት ነው እንደዚህ ይወጣለት ማለት፣ ቸስቱ እዚህ ጋር ፈረሰኛው ነው የሚባለው። ይሄ አጥንት የሚባል የለውም። እዚህ ጋራ ፍልፍል ባረር ትልቁን ማለት ነው ወይም ፍልፍል ሮሚ፣ የማያቃጥለውን ቃሪያ ማለት፣ የማያቃጥለው ትልቁን እንጨምርበታለን። አሁን ጓደኞቼ እዚህ ጋራ የምጨምረው ነገር ካሮት ጨምራለሁ። ፍልፍል ባሪ አንድ ላይ ጨመርኩትም። ካሮት ሁለት ተጠቅሜያለሁ። ከዛ እዚህ ጋራ ድልዝ ጨምራለሁ። ድልዝ ማለት ነው የአረቦቹ ቅመም ሆኖ ድልዝ ነው። ድልዝ ጨመርኩ። እዚህ ጋር ካሪ ፓውደር ጨምራለሁ ግማሽ ሻይ ማንኪያ ድልዙም ግማሽ ሻይ ማንኪያ ነው የጨመርኩት ከዛን እዚህ ጋራ ፍላፋ ጨምራለሁ ከዛ ማጂ ጨምራለሁ ጓደኞቼ ቀለል ያለ ነው ቅመም ብዙ አይበዛበትም እንደዚህ እንዲበላው በጣም ቆንጆ ነው። ቆንጆ ብቻ በሰበስ ማለት ነው። እሺ አሁን ጓደኞቼ እዚህ ጋር ክዝብራ አለኝ ክዝብራና ባጦኔስ ማለት ነው አለኝ። እሱን ጨምራለሁ። አንድ ሲኒ ክዝብራ፣ አንድ ሲኒ ባጦኔስ የተጨመርኩት። ከዛም ጨው ጨምራለሁ። አስፈላጊነቱ ጨው እናንተ ቀመሱ፣ ጨው እንዳይበዛባችሁ ጓደኞቼ። እዚህ ውስጥ ቅቤ ጨምሬያለሁ፣ ሁለት የሾርባ ማንኪያ ቅቤ ጨመርኩኝ። ዘይት ደግሞ እንደዚሁ ጨመርኩኝ። ከዛም ጓደኞቼ ዘይቴ በደንብ ሲቀልጥልኝ ከዛ ዱቄት ጨምራለሁ ማለት ነው። አንድ የቡና ሲኒ ዱቄት ጨምሬ እንደዚህ አማስላለሁ። በሻሚል ሶስ ነው የምሰራው። እዚህ ጋር ጨው ጨምራለሁ፣ አንድ ላይ እንዲዋህድልኝ ማለት ነው። እሺ ጓደኞቼ፣ አሁን እዚህ ጋራ ወተት ጨምራለሁ። ትኩስ ወተት ማለት ነው እንዳይወፍርባችሁ እንዳይቀጥንባችሁ፣ እሺ። አሁን ጓደኞቼ፣ እዚህ ጋራ እኔ ክሬም አለኝ ኩኪንግ ክሬም ማለት ነው። ይሄንን ጠበቃት ክሬም ወይም ደግሞ ኩኪንግ ክሬም እጨምርበታለሁ። ካለ ነው። ከሌላችሁ ችግር የለም። ትንሽ ክሬሙ ነፃ እንድንልኝ እና ሄቪ ከበድ ያለ ሶስ እንዲሆንልኝ ጣሙን ቆንጆ ስለሆነ ክሬም ሲጨመር ማለት ነው። ጨምር ያለው ወይም እዚህ ጋራ ፍልፍል ጨምርበታለሁ ፍልፍል አስዋጥ ማለት ፍልፍል ቆንጆ በርበሬ ጨምርበታለሁ። አብያትም ካለ ቆንጆ ነው፣ ፍልፍል አብያት ማለት ነው። ነጭ ቆንጆ በርበሬም ካለ አሪፍ ነው። እያስኬደዋል። እሺ ጓደኞቼ እንደምትመለከቱት በጣም ቆንጆ ሆኗል። በጣም ቆንጆ ነው፣ እና አሁን ፈልቶልናል ማለት ነው ክሬማችን ከዚ አሁን እናወጣዋለን ማለት ነው። ብዙም ሳናን ተከትከው እናወጣለን። መንተክተክ ብዙ የለበትም ገናም ስለምናበስለው በቃ ይበቃዋል ማለት ነው። ጨው ቀምሶ ማውጣት። አሁን ጓደኞቼ እዚህ ጋር ጨው ጨምራለሁ፣ ለመኮረኒ መቀቀያ ጨው ጨመርኩኝ። እንደ አስፈላጊነቱ ጨምሩ። እኔ ዘይት አንዲሻ የጨምር ያለው መኮረኒ አንድ መኮረኒ ማለት ነው። ግን ከዛ ልታሳንሱ ትችላላችሁ፣ እንደ ቤተሰባችሁ ነው። ይሄ ይበቃኛል እንዴ መኮረኒያችንን ቀቅዬው እንደዚህ እንትብሉልኛል። ይሄው እንደዚህ ሆኖልኛል፣ ተቀቅሏል ማለት ነው። ኦሬዲ እየተቀቀለ ነው። ስለዚህ እዚህ ጋር ላይ ምን አደርጋለሁ መሰላችሁ? ይሄንን ይቅርታ፣ ይሄንን ጨምራለሁ፣ ሶሱን እንዳለ ማለት ነው። ጓደኞቼ ከታች ጅብን ሞሶሬላ ነው። እንደዚህ ነው የምጨምረው። የልጅ ቤት ስለሆነ ጅብን ሞሶሬላ ይወዳሉ። ከዛም በሻሚሉን እንደዚህ ጨምርበታለሁ። እንደዚህ አድርጌ እጨምራለሁ ማለት ነው። ከዛ እንደገና መኮረኒውን እጨምርበታለሁ እንዲበቃኝ አድርጌ ብዙ አሁን እዚህ ጋር እኔ በደንብ ነው ማጠግበው በሻሚል ማለት ነው። መኮረኒ የትኛውንም ስታይል መጠቀም ትችላላችሁ። ትንሽ ሆነ ትልቅ ሆነ መኮረኒ መኮረኒ ነው። እኔ አሁን ይሄንን እንዳለ እንደዚህ እያደረግኩኝ እሞላዋለሁ ማለት ነው። እንግዲህ ጓደኞቼ አሁን እዚህ ጋር መጨረሻ ላይ ደርሻለሁ። ስለዚህ ሞሶሬላ ጅብን ቺዝ ሞሶሬላ በደንብ አድርጌ እጨምራለሁ ማለት ነው። በጣም ቆንጆ ነው። በጣም ነው የምትወዱት። በጣም ነው የሚወደድላችሁም ደግሞ በደንብ አድርጋችሁ ከላይ ስለሆነ ታጠግቡታላችሁ። ከዛ ፈረን ውስጥ እንተተዋለን ማለት ነው። እስኪ ቀዳ ድረስ አስራ አምስት ደቂቃ ይፈጅም አስር ደቂቃ ምናምን በቃ በቂው ነው። ጅብን በደንብ መጥገብ አለበት። ይሄ እራት ነው ማለት ነው። እና ደግሞ ለረመዳን ሰዓት በጣም አሪፍ ነው፣ ረመዳን ላይ ይጠቀሙበታል። ቆንጆ ነው። እንደሚታወቀው አረቦች ብዙ ጊዜ በሻሚልን ከሱፐር ማርኬት ነው የሚገዙት። እናንተ ግን በቀላሉ መንገድ ከሱቅ ስላችሁ ከሱፐር ማርኬት ነው የሚገዙት በቤት ውስጥ ማዘጋጀት ትችላላችሁ ማለት ነው። በዛውም ጥሩ የደሞዝ ክፍያ ይከፈላችኋል ማለት፣ ጥሩ ስትሰሩ ጥሩ ነገር ታገኛላችሁ። ይሄንን ነው የምለው። ይሄንን እመክራችኋለሁ ማለት ነው ጓደኞቼ። እንዴት አድርገው አሟጥጠው እንደበሉት ዩትማ እች ደግሞ የቀረችው ትንሽዬ ናት። የቀረ ሰው አለ ሰውየው አልበላም ማለት ነው። ገና ሰውየው ሲበላው እንዳለ ነው ጥርግ የሚያደርገው እና በጣም ትውዱታላችሁ ነው የምለው። አያችሁ ጓደኞቼ። ይህ ጅብ ኑር እንደዚህ ሲነሳ እንዴት እንደሚያምር በጣም ነው የሚያምረው፣ በጣም ነው የሚያምረው።